አስደናቂው አቮካዶ፣ አብዛኛው ሰው አቮካዶን ይነቀዋል። በዛሬው ቪዲዮአችን ላይ ስለ አቮካዶ አስደናቂ የጤና ጥቅም እንነግራችኋለን። አቮካዶ በጤናችን ላይ የሚያመጣውን አስደናቂ የጤና ጥቅም ከሰማችሁ በኋላ ትንደነቃላችሁ። ይድንቅ አቮካዶ ምን ያህል የጤና በረከት አለው። ሰላም ጤና ይስጥልን። ውድና የተከበራችሁ ዩቲዩብ ቻናል ቤተሰቦቻችን በዛሬው ቪዲዮችን ላይ ስለ አስደናቂው አቮካዶ አስደናቂ የጤና ጥቅም እናካፍላችኋለን። አቮካዶ በርካታ የጤና ጥቅሞችን ይዞ ነገር ግን በርካሽና በጣም በአነስተኛ ዋጋ እየተሸጠ ያለ ነገር ነው። ስለዚህ አቮካዶን ስትጠቀሙ ምን አይነት የጤና ጥቅም እንደምታገኙ እንነግራችኋለን። አቮካዶ በጣም ጤናማ የሚባል የፍራፍሬ አይነት ሲሆን ዋጋም በጣም አነስተኛ ነው። በአለማችን ላይ እጅግ በጣም በርካታ ጥቅሞችን ይዞ በአነስተኛ ዋጋ የሚገኝ ፍሬ ቢባል አቮካዶ ነው። አቮካዶ እንግዲህ በፋቲያ ሴድ የበለጸገ ሲሆን ይህም እንግዲህ በከፍተኛ ሁኔታ አደገኛ በሽታዎችን የመጋለጥ እድላችንን ይቀንሳል። በውስጡ ያሉትም ጠቃሚ ንጥረ ነገሮች በእሳት ወይም በዝግጅት ጊዜ ስናዘጋጀው እንደማይበላሽ በጥናት ተረጋግጧል። ታዲያ አቮካዶ ከሌላው ለየት የሚያደርገው በእሳትም በጥሬን ብንመገበው አቮካዶ አይበላሽም። ታዲያ ወደ አቮካዶ ጥቅም ከማለፋችን በፊት ለዩትዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮን ውስጥ ጀምሩት፣ ላይክ እና ሼር ማለት አትርሱ። አቮካዶ እንግዲህ በእሳት ወቅት ወይም በእሳት በምናቀጣጠልበት ሰዓት ወይም አብስለ እንመገብ ስንል አይበላሽም። አቮካዶ እንግዲህ በውስጡ ቫይታሚን ኤ፣ ሲ፣ ኢ እና ፖታሴ የሚመሳሰሉትን ይዟል። ይህም ትላልቅ የሚባሉ የአቮካዶ ዘይት ማምረቻ ፋብሪካዎች በከፍተኛ ሁኔታ የአቮካዶ ዘይትን በገበያ ላይ በመሸጥ በዓለም ላይ ታዋቂ ሆኗል። ታዲያ አቮካዶ ለጤናችንስ ምን አይነት ጥቅም ይዟል የሚለውን ስናይ አቮካዶ የደም ግፊትና የደም ዝውውርን የሚያስተካክል ፖታሲም የተሰኘ ንጥረ ነገር በውስጡ ይዟል። በአቮካዶ ውስጥ የሚገኘው ፖታሴም ሙዙ እስከሚገኘው በአስር እጥፍ ይበልጣል። ደማችን፣ የደም ዝውውራችን በአጠቃላይ የደም ስርዓታችን ጤናማ እንዲሆነ የሚያደረገንን ንጥረ ነገር ይዟል። ይህም ንጥረ ነገር ፖታሴም ይባላል። ፖታሴም እንግዲህ በሚያስደነግጥ ሁኔታ ሙዙ እስከምታገኙት ፖታሴም አስር ፐርሰንት አቮካዶ ውስጥ የምታገኙት ፖታሴም ይበልጣል። አቮካዶ ፎልፌት የተባለ ንጥረ ነገር ያለው ሲሆን የእርጉዝ እናቶች በጣም ጠቃሚ ነው። ለህፃናት አይምሮ ደግሞ አካላዊ እድገትም ወሳኝ ሚና ይጫወታል። በተጨማሪም በእርግዝና ወቅት የሚመጣውን ማቅለሽለሽ የሚከላከል ቫይታሚን ቢሲክስ በውስጡ ይዟል። እናቶች ሲያረግዙ የሚመጣውን የማቅለሽለሽ ስሜት እጅግ በጣም ይቀንሳል። በእርግዝና ወቅት አቮካዶን ብትመገቡ ለጽንሱም ጤና ጠቃሚ ነው፣ ለእናትየውም ጤና በጣም ጠቃሚ ነው። እንዲሁም በሕፃናት ጊዜ የሚከሰተውን የቫይታሚን ቢሲክስ ይዟል። ቫይታሚን ቢሲክስ በውስጡ ይዟል። አቮካዶ በውስጡ ያለው ሞኖሳይቹሬቲድ ፋቲ አሲድ ለልብ ህመም የሚያጋልጠውን የኮለስትሮል መጠንና ጤናን ያስተካክላል። በተጨማሪ ለስኳር በሽተኞች በደም ውስጥ ያለውን ትራይ ጎሲን በመቀነስ ጤናችን እንዲስተካከል ያደርጋል። በስኳር ህመምተኞች በደም ውስጥ ያለውን ትራይጎሲን በመቀነስ ጤናማ እንዲሆኑ ያደርጋል። አቮካዶ አልካይን አሲድ በውስጡ ይዟል። ይህም አሲድ በጡት ካንሰር የመጋለጥ እድላቸውን በከፍተኛ ሁኔታ ይቀንሳል። ታዲያ በዓለማችን ላይ በሴቶች ላይ የሚከሰተውና ብዙ ሴቶችን እየገደለ ያለው የጡት ካንሰር ችግርን ለመከላከል እጅግ በጣም ጠቃሚ ነው። እንዲሁም በካንሰር የተያዙ ሴሎችን እድገታቸውን ያቋርጣል። ከዛ በተጨማሪ ደግሞ የእድገት ሴላቸው እንዳይስፋፋ በማድረግ ከፍተኛ ጥቅም ይሰጣል። ስለዚህ አቮካዶ ለጡት ካንሰር የመጋለጥ እድላችንን በከፍተኛ ሁኔታ ይቀንሳል። እንዲሁም ሴቶች በከፍተኛ ሁኔታ የጡት ካንሰር እንዳይያዙ የማድረግ ከፍተኛ አቁም አለው ወይም ጤናችንን ይጠብቅልናል። አቮካዶ አልካይን አሲድ በውስጡ ይዟል። ይህም አሲድ እንደነገርናችሁ ጡት ካንሰርን ይከላከላል። አቮካዶ ኢቴም የተባለ ቫይታሚን ሲኖረው ይህ ቫይታሚንም ካሮቲን ከሚባል ቫይታሚን ዝርያ የሚመደብ ሲሆን ለጤናችን በጣም ጠቃሚ ቫይታሚን ነው። እንደነገርናችሁ ኢቴም የተባለው ቫይታሚን በውስጡ ሲኖረው ይህም ቫይታሚን የፕሮቲን ቫይታሚን ኮኖ ቫይታሚን ዝርያ ጋ የሚመደብ ሲሆን ለዓይን ጤንነት በጣም ጠቃሚ ነው። ዓይናችን የተሻለ እይታ እንዲኖረው፣ ጤናማይን እንዲኖረን፣ እንዲሁም ዓይናችን በቶሎ እንዳያረጅ በይበልጥ ደግሞ እድሜያችን በገፋ ቁጥር የሚመጣውን የአይንም ወራ ገርዶች ለመከላከል ትላልቅ ሰዎች አቮካዶ እንዲመገቡ ሪኮመንድ ይደረጋሉ ማለት ነው። ሌላ የአቮካዶ አስደናቂ ጥቅም፣ አቮካዶ የአፍ ካንሰርን ከመከላከል ባሻገር ለመጥፎ አፍ ጠረን ሁነኛ መፍትሄ ሆኖ ያገለግላል። አቮካዶ የአፍ ካንሰርን ይከላከላል፣ መጥፎ አፍ ጠረን ደግሞ እንዳንጠቃ ሁነኛ መፍትሄ ሆኖ ያገለግልናል ማለት ነው። ስለዚህ አቮካዶ ለመጥፎ አፍ ጠረን ለመጋለጥ ወይም ከተጋለጥንም ለማዳን ይጠቅመናል። የአፍ ካንሰር የሚባለውንም ችግር ይከላከላል በአቮካዶ ውስጥ ያለው ኤንዛይም የምግብ ንጥረ ነገሮችን በሰውነታችን የካሮት ቫይታሚኖችን ጨምሮ ሰውነታችን በብቃት እንዲሰራ ሴሎቻችን የተነቃቁ እንዲሆን እንዲሁም የተጎዳ ጨጓራን የማከምና የጨጓራ ቁስለትን እንዲሁም የጨጓራ ጉዳትን የጨጓራ ግድግዳን ጨምሮ በማከም ወደር የለሽ ነው ተብሎለታል። በአንቲኦክሳይድ የበለጸገ ስለሆነ ከእርጅና ጋር ተይዞ የሚመጡ ምልክቶችን ይከላከላል። በተጨማሪ ጉሉቲን የተሰኘውን ንጥረ ነገር እርጅና እንዳይከሰት የማረጋ አቅም አለው ሰውነታችን በሽታ የመከላከል አቅምን ይጨምራል። የነርቭ ስርዓትን ጤናማ እንዲሆን ያደርጋል። ታዲያ በሽታ የመከላከል አቅማችሁ ለቀነሰ እንዲሁም ሰውነታችሁ በጣም ከተጎዳ አቮካዶን አዘውትራችሁ ብትበሉ፣ በይበልጥ ደግሞ ጠዋት ጠዋት ከእንቁላል ጋርጋችሁ ብትመገቡት በጣም ጠቃሚ ነው። አቮካዶና እንቁላል ለተከታታይ ለአንድ ሳምንት ብትበሉ እጅግ በጣም ሰውነታችሁ ላይ አስደናቂ ለውጡ ታገኛላችሁ። ከቻላቸው ሶስት አቮካዶ ከሁለት እንቁላል ጋር ለአንድ ሳምንት ተከታታይ ቁርስ ቁርስ ላይ ብትመገቡት እጅግ በጣም ጤናማ ለውጡ ታገኛላችሁ። እንዲሁም ሰውነታችሁ በሽታ የመከላከል አቅሙን ይጨምራል ማለት ነው። ከዛ በጨማሪ ስለ አቮካዶ ስናነሳ በአንቲ ኦክሳይድ የበለጸገ ስለሆነ ከእርጅና ጋር ተያይዞ የሚመጡ ምልክቶችን ይከላከላል። እርጅና ፊታችን ላይ እንዳይታይ፣ ፊታችን እንዳይጨማደድ፣ እንዲሁም ፊታችን በጣም ያስጠላ እንዳይሆን፣ ቡግር እንዳይወጣ፣ ሽፍታ እንዳይወጣ የራሱን መከላከል ያደርጋል። አቮካዶ በቫይታሚን የበለጸገ ሲሆን ቆዳችንን ከፍሪ ራዲካል ጨረሮች ይከላከላል። ወይ በልጥ ደግሞ ብዙ ጊዜ ለፀሐይ የምንጋለጥ ከሆነ አቮካዶን በመጠቀም ፍሪ ራዲካል ጨረሮችን በመቀነስ እጅግ በጣም የተዋጣለት ነው። ስለዚህ ፀሐይ የሚያቃጥላችሁ ሰዎች ወይም ፊታችሁ እየተጎዳ የተቸገራችሁ አቮካዶን ፊታችሁን መጠቀም ትችላላችሁ። አቮካዶ በከፍተኛ ሁኔታ የፀጉር እድገትን ያሻሽላል ወይም ያሳድጋል። አቮካዶ አዘውትራችሁ የምትጠቀሙ ከሆነ የፀጉር እድገታችሁ የተሻሻለና ያማረ ፀጉር ይኖራችኋል። ታዲያ እንዴት እንጠቀም ካላችሁኝ፣ ሁለት እንቁላል፣ አንድ አቮካዶ ታዘጋጃላችሁ። ከእንቁላል አስኳል ክፍሉም ወይም ቢጫውን ክፍል ብቻ ወደ ሳህን ውስጥ ስትከቱና ትመቱታላችሁ። ከዚያ አቮካዷችሁን በጋራ በመቀልቀል ወይም በማደባለቅ አብራችሁ በደንብ ትመቱታላችሁ። በደንብ ከመታችሁ በኋላ ማጥለያ ካገኛችሁ እያሻችሁ እያሻችሁ በማጥለያ ታደርጉታላችሁ። ሁለቱን ደባልቃችሁ በጣም ጥቅጥቅ ባለ ማጥለያ ታጠሉና በጣም ቅባታማው ሲሰራ ያንን ፀጉራችሁን መቅባት የፀጉራችሁን ቆዳ በአግባቡ ስትቀቡት፣ ፀጉራችሁን ስትቀቡት የለሰለሰ የአማረ የተዋበ ፀጉር ባለቤት እንድትሆኑ ያደርጋቸዋል። በይበልጥ ደግሞ ፀጉራችሁ አላድግላልና አድጎ ደግሞ ለሚነቃቀልባችሁ ስር መሰረት ያለው ፀጉር እንዲሁም በጣም ጠንካራ ፀጉር ባለቤት እንድትሆኑ አቮካዶ እጅግ በጣም ከፍተኛ ሚና ይጫወታልና ከዚህ ቪዲዮ በኋላ ባካችሁ አቮካዶ ሞክሩት። አቮካዶን ስትበሉ በጥሬው ብትበሉት አብስላችሁ ብትበሉት ምንም አይነት ለውጥ ያመጣም። ሲበስልም በጥሬውም ሲሰራ ቫይታሚኖቹ የማይቀንስ ሚሊናሮቹ የማይቀንስ ለጤና የሚሰጠው ጥቅም የማይዛነፍ ነገር ንገረን ካላችሁ ልነግራችሁ የምችለው ነገር ቢኖር አቮካዶ ነው። አቮካዶን ከዚህ ቪዲዮ በኋላ እባካችሁ እየገዛችሁ ብሉት። ለእናቶች፣ ለህፃናት፣ ለወጣቶች ለየትኛውም እድሜ ዘርፍ ላይ ጤናን በአንድ ጥፍ የሚያሻሽልና ጤናን በከፍተኛ ሁኔታ ለውጥ የሚያሳይ ነገር ምንድን ነው ካላችሁን፣ አቮካዶ ነው። ውድና የተከበራችሁ ዩቲዩብ ቻናል ቤተሰቦቻችን ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው ቪዲዮ ጀምሮ ላይክ እና ሼር ማድረግ አይረሳ። ስለ አቮካዶን በቀጣይ ቪዲዮ እንሰራለን። እስከዛው ግን ቸር ሰንብቱ፣ ይመቻች።